ከሳሽ ሲሞት ክሱስ ምን ይሆናል? አቶ ወንድሙ ብር 440 ሺህ የተጻፈበት ቼክ ከአቶ በርሄ ተቀብሏል። የመመንዘሪያው ጊዜ ደርሶም ወደ ባንክ ሄደዋል። ባንኩ ግን ክፈለኝ በማለት ላቀረቡለት ጥያቄ ረበቂ ስንቅ የለውም በማለት መልሷል። አቶ ወንድሙም የባንኩን መልስ ይዘው በአቶ በርሄ ላይ በፍርድ ቤት በተፋጠነ ስነስርዓት ክስ መስርተዋል። የተፋጠነ ፍትህ የጠየቁት ከሳሽ ገንዘባቸውን ሳያገኙ የፈጠነ ሞት ደርሶ ይዟቸው ሄዷል። ክሱ በሂደት ላይ እያለ አርፈዋል። እናስ የክሱ መጨረሻ ምን ይሆናል? ይቀራል ወይስ ይቀጥላል? ማንስ ክሱን ያስቀጥላል? እስከ መቼስ ይጠበቃል? አሁን ተመጥኖ ይቀርባል። የሰላም እጦት ሀገራችንንም ጨርሶ እንዳያሳጣን ከምንም ነገር በፊት በመላ ሀገራችን ሰላም እንዲሰፍን ተመኝተናል። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለህግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የ440 ብር ክስ ከሰው ከፍርድ በፊት ሞት የቀደማቸው የአቶ ወንድሙ ባለቤትና ወራሾች ስለ ጉዳዩ ያውቁ ነበርና በጠበቃቸው በኩል ወራሽነታቸውን አረጋግጠው ወደ ክርክሩ ለመግባት እንዲችሉ ጊዜ እንዲሰጣቸው ችሎቱን አስፈቅደዋል። ችሎቱም በጥያቄያቸው መሰረት ወራሽነታቸውን አረጋግጠው ሲመጡ ክሱን የማንቀሳቀስ መብታቸውን ጠብቆ መዝገቡን ዘግቶታል። እነርሱም ወራሽነታቸውንም አረጋግጠው በሟች ስም የራሳቸውን ስም ተክተው ክሱን አንቀሳቅሰዋል። ይህንን አውቀው እንዲቀርቡ የተጠሩት ተከሳሽ መከላከያ ለማቅረብ እንዲፈቀድላቸው ፍርድ ቤቱን ጠይቀውና ተፈቅዶላቸው ባቀረቡት መልስም በመጀመሪያ ደረጃ መቃወሚያ የመዝገቡን መንቀሳቀስ ተቃውመው በፍሬ ነገር ረገድም መልስ ሰጥተዋል። ወራሾች ክሱን ያንቀሳቀሱት በሕግ የተቀመጠው ቀነ ገደብ ካለፈ በኋላ በመሆኑ መዝገቡ ይዘጋልኝ፣ የማይዘጋም ከሆነ ለሟች ቼኩን የሰጠውት በግል ግንኙነታችን ምክንያት በመሆኑ ለመክፈል አልገደድም ብለዋል የግራ ቀኙን ክርክር ያደመጠው ፍርድ ቤት ግን የተከሳሽን ክርክር ውድቅ በማድረግ ቼኩ ላይ የተጻፈውን ገንዘብ ከነወለዱ እንዲከፍሉ ወስኖባቸዋል በውሳኔው ባለመስማማት ያቀረቡትን ይግባኝ የተመለከተው የፌዴራል ከፍተኛ ፍርድ ቤት ግን ውሳኔውን ቀይሮታል በሟች እግር ተተክቶ የሚከራከር ማንኛውም ተከራካሪ ክርክሩን ለመቀጠል የሚያቀርበው ጥያቄ በማናቸው ምክንያት በአንድ ዓመት ከስድስት ወራት ጊዜ ውስጥ መቅረብ ይኖርበታል። የአቶ ደምሴ ወራሾች ግን ክሳቸውን ያቀረቡት ይህ ጊዜ ካለፈ በኋላ በመሆኑ ይርጋ ያግዳቸዋል በሚል ምክንያት የስር ፍርድ ቤትን ውሳኔ በመሻር ተከሳሽን በነጻ አሰናብቷል። በዚህ ውሳኔ ይግባኝ የማለት የአሁን ተራ ደግሞ የወራሾች ሆናል። የይግባኝ ቅሬታቸውንም ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። የሰበር መዝገብ ቁጥር 6245 ተከፍቶ ያስቀርባል ተብሎና ግራቀኙ ተከራክረው ውሳኔ ተሰጥቶበታል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ በቅጽ 13 ታትሞ የወጣ ስለሆነ ሙሉን እንድታነቡት አደራይ አስቀድም። ሰበር የግራቀኙን ክርክር የፍርድ ቤቶቹን ውሳኔና ህጉን በፍርዱ ላይ አትቷል። ከሳሽ ሆኖ በሞተ ሰው እግር ተተክቶ ክሱን ለመቀጠል መብታለኝ የሚል ሰው ከሳሹ በሞተ በአንድ ዓመት ጊዜ ውስጥ ክሱን ለመቀጠል እንዲፈቀድላቸው ካላመለከቱ ክርክሩ ውድቅ እንደሚሆን የፍታ ቤር ስነ ስርዓት ህግ ቁጥር 49 1ና 2 ድንጋጌዎች በግልጽ ያሳያሉ። በተጨማሪም በዚህ መልኩ መብቱን ያጣ ሰው በፍታ ቤር ስነ ስርዓት ህግ ቁጥር 55 ንዑስ ቁጥር 2ና 3 ድንጋጌዎች መሰረት የተሰረዘው ክስ እንዲቀጥል ወይም የክሱ መሰረዝ እንዲነሳለት በስድስት ወራት ውስጥ ለችሎቱ ማመልከት እንደሚችል፣ ችሎቱ በቂ ምክንያት ከቀረበለት ክርክሩ እንዲቀጥል ውሳኔ እንደሚሰጥ መደንገጉን ገለጸም። የእርጋ ጊዜ መቆጠር የሚጀምረው በመብት መስራት ከሚቻልበት ጊዜ አንስቶ ነው። ወራሾች በሟች ግር ተተክተው ክሱን ለመቀጠል መጀመሪያም ወራሽነታቸውን ማረጋገጥ አለባቸው። በዚህ መዝገብም ወራሾች በወቅቱ ወራሽነታቸውን ቢያሳውጁም ይህንን የሚቃወም ክርክር መቅረቡን ተከትሎ ክርክሩ በመራዘሙ በሕግ የተቀመጠው የአንድ ዓመት ከስድስት ወራት ጊዜ ሊያልፍ ችሏል ያለው ሰበር፣ ይህም ዳተኛ እንደሆኑ አስቆጥሮ መብታቸው በእርጋ ሊታገድ ይገባል ለማለት የሚያስችል አይደለም ነው ያለው። በመሆኑም የፌዴራል ከፍተኛ ፍርድ ቤት ይርጋ ያግዳል በማለት የሰጠውና ፌዴራል ጠቅላይ ፍርድ ቤት ያጸናውን ውሳኔ በመሻር የመጀመሪያ ደረጃ ፍርድ ቤት ውሳኔን አጽንቷል። ተከሳሽ በቼኩ ላይ የተጻፈውን ገንዘብ ከነወለዱ ይክፈሉ ብሏል። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ነበሩ።